ታሪክ ተሰራ። በጣም በሚገርም ሁኔታ በዓለም ላይ ታሪክ ተሰራ። በ34ተኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታ የሊጉ መሪ ሊቨርፑል በሜዳው አንፊልድ ሮድ ምሽት 12 ሰዓት ከተኩል ቶትናም ሆትስፐርን አስተናግዷል። አምስት ለአንድ አሸንፎታል። ሊጉን በ79 ነጥብ ስመራ የነበረው ሊቨርፑል ከዛሬ ጨዋታ ነጥቦችን በማግኘት ሻምፒዮን መሆኑን አረጋግጧል። ተጋጣሚው ቶትናም ሆትስፐር በበኩሉ በሊጉ ደረጃ ሰንጠረዥ በ37 ነጥብ 16ተኛ ደረጃ ላይ ሲገኝ ነበር። ሁለቱ ቡድኖች በሁሉም ውድድር ባደረጓቸው ያለ ባለፉት አምስት የእርስ በእርስ ግንኙነቶች ሊቨርፑል በሶስቱ ሲያሸንፍ፣ ቶትናም በሁለት አሸንፏል። ዛሬ ግን ሊቨርፑል ደግሞታል። ይህም ማንቸስተር ዩናይትድ ለአመታት በብቸኝነት የያዘው ታሪክ ያበቃ ያከትም ይመስላል። ሀያ የፕሪምየር ሊግ ዋንጫዎችን በማንሳት ቀዳሚው ክለብ ዩናይትድ አሁን ይህንን ክብር የተጋራው ክለብ ተገኝቷል። አስራ ዘጠኝ ዋንጫዎቹን በማሳካት ሁለተኛ ክለብ የነበረው ሊቨርፑል ስጠባበቅ የነበረው በሰላሳ አራተኛ ሳምንት መርሃ ግብር በዛሬው እለት ቶትናምን በመቅጠም አምስት ለአንድ በማሸነፍ ይህንን ታሪክ ልጋራ ችሏል። ሊቨርፑል አድናቂዎች በአሁን ሰዓት ከፍተኛ ደስታን እየገለጹ እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ። ሚኪነኝ ከሚኪታ ቦረንፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘ። ሰላም ቆዩልኝ።